ወቅታዊና አስገራሚ ወሬዎቻችንን ርዕሶቹን በማስቀደም የዕለቱን ወሬዎቻችንን እናሰማችኋል። ላለፉት ጥቂት ወራት በሕዝባዊ ወያኔ አርነት ትግራይ ህወሓት አመራሮች መካከል የነበረው ውጥረት ከቃላት መወራወር አልፎ በመሳሪያ ወደ ታገዘ ሁኔታ የአስተዳደር ተቋማትን መቆጣጠር ደረጃ ላይ ደርሷል። የባንክ ቅርንጫፍ ጥበቃ ሠራተኛ ሁለት ሰዎችን ገድሎ ራሱን አጠፋ። ልጄን እውነት አፋልጉኝ፣ የፍትህ አካላት ተከታትለው የልጄን ሀቋን ያውጡልኝ፣ ደሟን ያውጡልኝ አባት። አቶ አዱኛ ዋቆ። አንድ ነጥብ አራት ቢሊዮን የህዝብ ቁጥር ያላት ህንድ አንድ ቢሊዮን የሚሆነው ህዝቧ ቅጦችንና አገልግሎቶችን ለመግዛት ገንዘብ እንደሌለው አንድ ሪፖርት አመለከተ። የተከበራችሁ ውድ የኢትዮጵያ ልጆች በእያላችሁበት ሁሉ ሰላም ይብዛላችሁ። ይህ የድል ሚዲያ ነው። ውድ ተከታዮቻችን በዓለማችን ከተከሰቱ ኩነቶች መካከል አስገራሚና ተመራጭ የሆኑ ወሬዎችን ለእናንተ የምናሰማበት ሰዓት ላይ ደርሰናል። እንደምን ሰነበታችሁ በማለት ሰላምታችንን በማስቀደም መረጃዎቹን እናሰማችኋለን። አብራችሁን ሆኑ። ላለፉት ጥቂት ወራት በህዝባዊ ወያኔ አርነት ትግራይ ህወሓት አመራሮች መካከል የነበረው ውጥረት ከቃላት መወራወር አልፎ በመሳሪያ ወደ ታገዘ ሁኔታ የአስተዳደር ተቋማትን መቆጣጠር ደረጃ ላይ ደርሷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉን ጊዜያዊ አስተዳደር ተሿሚዎች በመሻር የራሱን ኃላፊዎች መሾም ጀምረዋል። ይኸው ቡድን የአዲግራት ከንቲባ ቢሮን መያዙን የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ተናግረዋል። አክለውም ይህን ለማድረግ ያቀዱት አዲግራት ላይ ብቻ አይደለም፣ መቀሌ ማድረግ ይፈልጋሉ፣ ሌላ ቦታ ማድረግ ይፈልጋሉ ብለዋል። ከመንፈቅ በፊት ህወሓት የጊዜያዊ አስተዳደሩ አመራሮችና በአስተዳደሩ የተሾሙ ኃላፊዎች እንደማይወክሉት ገልጾ ነበር። የድርጅቱ ሊቀመንበር ዶክተር ደብረጽዮን ባለፈው ዓመት መጨረሻ በተካሄደው 14ተኛው የህወሓት ጉባኤ ያልተገኙና በክልሉ ጊዜያዊ አስተዳደር ያሉ የማዕከላዊ ኮሚቴ አባላትና ስራ አስፈጻሚዎች ድርጅቱን እንደማይወክሉ አስታውቀው ነበረ። ከዚህ ጉባኤ መጠናቀቅ በኋላ በሰጡት ጋዜጣዊ መግለጫ ላይም ለሁለት ዓመታት የዘለቀውን ደም አፋሳሽ ጦርነት ቋጨው የፕሪቶሪያ ስምምነት መሠረት ህወሓት በጊዜያዊ አስተዳደሩ የራሱ ያልሆነ ሰዎችን አንስቶ የሚወክሉትን መመደብ እንደሚችል ተናግረዋል። ከሁለት ወራት ገደማ በፊት ደግሞ በትግራይ ክልል ያሉ የወታደራዊ ኃይል አመራሮች በህወሃት ውሳኔ መሰረት የተዳከመው የክልሉ ጊዜያዊ አስተዳደር ተነስቶ በሌላ እንዲዋቀር መወሰናቸውን ገልጸዋል። ወታደራዊ አመራሮቹ በፕሪቶሪያው ስምምነት መሰረት የተቋቋመው የጊዜያዊ አስተዳደሩ ኃላፊነቱን በአግባቡ አልተወጣም፣ የሌሎች መጠቀሚያም ሆኗል የሚል ክስ አቅርበዋል። ከዚህ ውሳኔ ሁለት ወራት በኋላ አቶ ጌታቸው አራት የትግራይ ሰራዊት ወታደራዊ አዛዦችን በጊዜያዊነት አግደዋል። የሰራዊት አመራሮችን ባገዱ ማግስት በሰጡት ቃለ መጠይቅ ውሳኔ ያሉትን ተግባራዊ ለማድረግ ሁሉንም እርምጃዎች መውሰድ በመጀመራቸው እንደታገዱ ገልጸዋል። የመንግስት መስሪያ ቤቶችን ሰብረው እየገቡ ነው። ጊዜያዊ አስተዳደር ኃላፊዎችን እያገቱ ነው። ይህ ደግሞ በህዝብ ላይ ብቻ ሳይሆን በይበልጥም በራሱ በሰራዊት ውስጥ ውዥንብር ፈጥሯል ብለዋል። ጥያቄው ፕሬዚዳንቱን ወይም የካቢኔ አባላትን ከስልጣን የማንሳትና አለማንሳት አይደለም። ከሁሉም በላይ በፕሪቶሪያው ስምምነት የተገኘውን ትንሽ ሰላም የማስጠበቅ ነው ሲሉ አክለዋል። ህወት በበኩሉ ባወጣው መግለጫ ህወት እና የትግራይ ሰራዊት የፕሪቶሪያ ውጭ ሰላም ስምምነትና የጊዜያዊ አስተዳደሩ ዋና ባለቤቶች ናቸው ብለዋል። መግለጫው አክሎም በእግድ ስም የተጻፉ ደብዳቤዎች ከስልጣን ውጪ የተደረጉ ተቀባይነትና ተፈጻሚነት የሌላቸው መሆናቸውን ገልጿል። በደንቡ መሰረት በጠቅላይ ሚኒስትሩ የሚሾሙት የጊዜያዊ አስተዳደሩ ርዕሰ መስተዳደር የክልሉን ጊዜያዊ አስተዳደር ቢሮዎች፣ ተቋማትና የሥራ ክፍሎችን የማደራጀት ስልጣን እንዲሁም ተግባራቸውን የመወሰን ስልጣን አለው። ከዚህ በተጨማሪም በጊዜያዊ አስተዳደሩ ለሚዋቀሩ የመንግስት መስሪያ ቤቶች ኃላፊዎችን፣ በክልሉ የሚንቀሳቀሱ የተለያዩ የፖለቲካ ኃይሎችን ውክልና በሚያረጋግጥና አካታች በሆነ መንገድ መመልመል እና ከፌዴራል መንግስት ጋር መመካከር ይሾማሉ። ርዕሰ መስተዳድሩ የክልሉን የመንግስት መስሪያ ቤቶች በበላይነት የማስተባበርና የመምራት ኃላፊነትም በደንቡ ተሰጥቷቸዋል። የጊዜያዊ አስተዳደሩ ርዕሰ መስተዳደር አግባብነት ባላቸው ህጎች ለክልሉ ርዕሰ መስተዳደር የተሰጡትን ስልጣን እና ተግባር ይኖሩበታል። የጊዜያዊ አስተዳደሩ ርዕሰ መስተዳድር በፕሪቶሪያው የሰላም ስምምነት መሰረት በሚደረግ የፖለቲካ ምክክር ተለይቶ በጠቅላይ ሚኒስትሩ እንደሚሾም ደንቡ ላይ ተሰፍረዋል። ከዚህ በተጨማሪም ርዕሰ መስተዳድሩ የፌዴራል መንግስት ሰራተኞች በጊዜያዊነት በመመደብ መደበኛ ስራው እንዲቀጥል ለጠቅላይ ሚኒስትሩ ጥያቄ ሊያቀርቡና ጥያቄውንም ሊያቀርቡ እንደሚችሉ ደንቡ ያትታል። ጊዜያዊ አስተዳደሩ ለክልሉ ከፍተኛ የሕግ አስፈጻሚ አካል የተሰጡት ስልጣንና ተግባር ይኖሩታል። በተጨማሪም አስፈጻሚ አካሉን የመምራት የማስተባበርና የክልሉን እቅድና በጀት የማጽደቅ ኃላፊነት አለ። ከዚህ በተጨማሪ ከ22 ዓመታት በፊት የፌዴራል መንግሥት በክልል ጣልቃ የሚገባበትን ስርዓት ለመደንገግ በወጣ አዋጅ ለጊዜያዊ አስተዳደሩ የተሰጡት ስልጣኖች ናሉ። ከእነዚህ ስልጣኖች መካከል ሕገ መንግሥታዊ ስርዓቱን አደጋ ላይ የጣለውን ሁኔታ ለማስወገድ የሚያስችሉ እርምጃዎችን መውሰድ አንደኛው ነው። አሁን በትግራይ ክልል ውስጥ የተከሰተውን ቀውስ ተከትሎ የፌዴራል መንግስቱ ለጊዜያዊ አስተዳደሩ አስፈላጊውን ድጋፍ እንዲሰጥ አቶ ጌታቸው የጠየቁ ሲሆን ነገር ግን ከቢቢሲ ኒውስ ጋር ባደረጉት ቃለ ምልልስ ይህ ፍላጎት የፌዴራሉን ኃይል ማሰማራት እንዳልሆነ ጠቅሰዋል። አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ በትግራይ በህዝብ የተመረጠ ምክር ቤት ባለመኖሩ እንዲሁም የፌዴራል መንግስቱም በክልሉ ጊዜያዊ መንግስት አወቃቀር ሂደት ውስጥ ሚና ስላለው የመንግስትን ጣልቃ ገብነት ለመጠየቅ የሚያስችል ሁኔታ የለም ብለዋል። በትግራይ በህወሓት አመራሮች መካከል ለወራት የቆየው አለመግባባት ተባብሶ አንደኛው ወገን በታጣቂ ኃይሎች በመታገዝ የአስተዳደር ተቋማትን እየተቆጣጠረ ይገኛል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለው እርምጃ እብደት በማለት ድርጊቱን ከክልሉ ወደ አደገኛ ሁኔታ ሊወስደው እንደሚችል አስጠንቅቀዋል። ባለፉት ቀናት የተባባሰውን ሁኔታ ተከትሎ አቶ ጌታቸው ረዳ በአሁኑ ጊዜ የት እንዳሉ ወደ መቀሌስ መቼ እንደሚመለሱ የፌዴራል መንግስቱና ድጋፍ ስለመጠየቃቸው የአስተዳደራቸው በክልሉ ውስጥ ስላለው የመቆጣጠር አቅም የቢቢሲ ኒውስ ባልደረባ ካትሪን ባይሩሃንጋ ጠይቀዋል። አቶ ጌታቸው በአሁኑ ወቅት በትግራይ ክልል ስለተከሰተው ቀውስ መልስ በመስጠት ይጀምራሉ። አቶ ጌታቸው የመንግስት ማህተም መንጠቅ ማለት ስልጣን መያዝ ማለት አይደለም። ነገር ግን መሬት ላይ ያለውን እውነታ በማዘባረቅ ከፌዴራል መንግስት ጋር ያለውን ግንኙነት በመጠምዘዝ ነው አላማው። አንድ የዋት አንጃ ከፌዴራል መንግስት ጋር መደራደር ከጀመረ የፕሬዝዳንትነት ቦታውን ይይዛል የሚል አስተሳሰብ አለ። አብዛኛው የወታደሩ ክፍል የትግራይ ግዛት አንድነት መጠበቅ አለበት ብሎ ነው የሚያምነው። የፕሪቶሪያው ስምምነት ሙሉ በሙሉ እንዲፈጸም ይሻል። አንዳንድ ቦታዎች ሰው በተሰበሰበበት ጥይት ይተኩሳል። ይህ የሆነው አንዳንድ እብድ ሰዎች የመንግስት ማተም ለመንጠቅስ እና ስልጣን ለመያዝ ካላቸው ጥም የተነሳ ነው። ዓላማው ከተማ መቆጣጠር ሳይሆን በአንዳንድ ከተሞች ግርግር መፍጠር ነው። አሁን ትግራይ ነው ያሉት? አሁን አዲስ አበባ ነው ያለሁት። ትግራይን ጥለው ለምን ወጡ? ከጠቅላይ ሚኒስትሩ ስልክ ተደውሎልኝ ነው የመጣሁት። ጠቅላይ ሚኒስትሩ መሬት ላይ ያለውን ነገር እንዳብራራላቸው ነው የጠሩኝ። ይህን ጉዳይ ከጠቅላይ ሚኒስትሩ ብቻ ሳይሆን ከአንዳንድ ምዕራባውያን ዲፕሎማቶች ጋር እየተወያየሁበት ነው። ከአውሮፓና ከዩናይትድ ስቴትስ አምባሳደሮች ጋር አውርቻለሁ። እነዚህ ሰዎች ሁኔታውን እየተከታተሉ ይገኛሉ። የፕሪቶሪያው ስምምነት ተፈጻሚ እንዲሆንም እያገዙን ያሉ ዲፕሎማቶች ናቸው። በቅርቡ ወደ ትግራይ ይመለሳሉ? አዎ እመልሳለሁ። መቼ? ከጠቅላይ ሚኒስትሩ ጋር ያለኝን ስብሰባ ማጠናቀቅ አለብኝ። በሚቀጥሉት ቀናት ሌሎች ስብሰባዎችም አሉኝ። በሚቀጥለው ሳምንት መጀመሪያ ወደ ትግራይ እመልሳለሁ። እቅዱ እሱ ነው። ማኅበራዊ ሚዲያ ላይ የምንመለከተው ነገር ከትግራይ ሸሽተው እንደወጡ ነው። ለምንድ ነው ከትግራይም ሸሸው? ከትግራይ ክልል ጋር ባለው የደህንነት ጉዳይ እና ሁኔታውን መቆጣጠር ባለመቻሉ አንድ ነገር ልንገርሽ ትናንት ከሰዓት ከህዝብ ጋር ውይይት ያደረግኩ ነበር። የጊዜያዊ አስተዳደሩ አጋር የሆነው የፌዴራል መንግስቱ ስልክ ደውላልኝ። እርግጥ ነው ሁኔታው የሚያሳስብ ነው። ፌዴራል መንግስቱ ትግራይ የሚያስተዳድሩ ሰዎችን ሰብስበ ጠርቶ የማናገር መብት አለው። ነገር ግን ይህ የሚባለው ነገር አንደኛው የህወሓት ክፍል ብዥታ መፍጠር ካለው አላማ ነው። ለውጥ ማምጣት የሚሹ ሰዎችን እኔን ጨምሮ ከትግራይ የወጡ ነው ይላሉ። ነገር ግን ትግራይን ሸሽቶ ወጥቷል የሚባለው ሀሰት ነው። ህዝቡን ግራ ለማጋባት ያሰራጩት ወሬ ነው። ከፌዴራል መንግስቱ እርዳታ ጠይቀዋል። ምን ማለት ነው? ይህ የፌዴራል ኃይሎች ጣልቃ እንዲገቡ ይፈልጋሉ ማለት ነው። በፕሪቶሪያው ስምምነት መሰረት የፌዴራል መንግስቱ ኃይሉን ማሰማራት ቢችልም አሁን ባለው ሁኔታ የፌዴራል መንግስቱ ኃይሎች ጣልቃ መግባታቸው ትክክለኛው እርምጃ ነው ብዬ አላስብም። ፌዴራል መንግስት ከኤርትራ ጋር የምንጋራውን ድንበር የመጠበቅም ኃላፊነት አለበት። ነገር ግን እኛ የምንፈልገው ድጋፍ አሁን ግርግር እየፈጠሩ ያሉ ኃይሎች ወደ ልቡናቸው እንዲመለሱ እድል እንዲሰጣቸው ነው። ከጠቅላይ ሚኒስትሩ ጋር ውይይት ካደረግኩ በኋላ የሚፈጠረውን የምናየው ይሆናል። በርካታ የትግራይ ተወላጆች ህወሓት አሁንም ወደ ግጭት ሊወስደን ይችላል ብለው ያምናሉ። ከዚህ ቀደም ከነበረው ጦርነት አልፎ አሁን ደግሞ እርስ በርስ ተከፋፍሏል ይላሉ። በዚህ በጣም ነው የምስማማው። ያፈነገጠው ህወሃት ባለስልጣናትም ሆኑ በቅርቡ ከህግ በላይ የሆነ ድርጊት እየፈጸሙ ያሉ ወታደሮች ጉዳይ የሚጠቀስ ነው። የትግራይ ህዝብ ሰላም ይገባዋል። ነገር ግን እርሶም የህወሀት ምክትል ሊቀመንበር ኖት፣ የጊዜያዊ አስተዳደሩ ፕሬዝዳንትም ኖት። እርሶም የውድቀቱ አካል ኖት ማለት ነው? አዎ፣ የውድቀቱ አካል ነኝ። ይህንን ክጃ አላውቅም። በዚህ ችግር አካል በመሆኑ ኃላፊነቱን ከመውሰድ ወደኋላ አላልኩም። እያልኩ ያለሁት ሌላኛው የህወሀት ክፍል በወታደሩ ታግዞ እየፈጸመ ያለው ድርጊት ሊያሳስበን ይገባል። ይህ ጉዳይ ከፌዴራል መንግስቱ ጋር ድጋሚ ጦርነት ውስጥ እንድንገባ ከማድረጉም በላይ ሌሎች የውጭ ኃይሎች እንዲሳተፉ ሊያደርግ ይችላል። ይህ እንዲሆን በፍጹም አልፈልግም። ምክንያቱም የትግራይ ህዝብ ይህ አይገባው። አሁን ያለው ስጋት የጎረቤት ሀገር ኤርትራ ኃይሎች እንዴት አንጃ የኢትዮጵያ መንግስት ደግሞ ሌላኛውን ደግፈው በትግራይ ጦርነት ያደርጋሉ የሚል ነው። ጉዳዩ የፌዴራል መንግስቱ የትኛውም ወገን ይደግፋል የሚል አይደለም። የፌዴራል መንግስቱ መሳተፍ ቢፈልግም ኃይሎችን ማሰማራት ይፈልጋል ማለት አይደለም። ኤርትራ ይህን አጋጣሚ ተጠቅማ ከፌዴራል መንግስቱ ጋር ግጭት ውስጥ ብትገባ የጦርነት አውድማ የምትሆነው ትግራይ ናት። ይህን ለማስወገድ ነው የምፈልግ። አለመታደል ሆኖ አንዳንድ የህወሓት ባለስልጣናት ፈቃደኛ የሆኑ አይደለም። ቢሆንም ይህን ለማስወገድ ባለን አቅም የተቻለንን ማድረግ አለብ። አሁን የእርሶ የጊዜያዊ አስተዳደር ምን ያህል ደህንነቱ የጠበቀ ነው? ትግራይን ማስተዳደር ይችላሉ? አንዳንድ የወታደሩ አካላት ማህተም በመንጠቁ ተግባር ተሳትፈዋል ማለት መላው የትግራይ መከላከያ ኃይል አንደኛውን የዋት ኃይል ይደግፋል ማለት አይደለም። እኔ የማውቀው ብዛት ያለው የዋት ክፍል እና ብዛት ያለው የወታደሩ ክፍል ከጊዜያዊ አስተዳደሩ ጎን ነው። አሁን ያለውን መንገራገጭ መጠቀም የሚፈልጉ ሰዎች እንዳሉ ግልጽ ነው። ጥያቄን አልመለሱልኝም። አስተዳደሩ ደህንነቱ የተጠበቀ ነው ወይ? ትግራይን መቆጣጠር ይችላል ወይ ነው ያልኩት። አሁን ባለው ሁኔታ በአንደኛው የዋት ክፍል ምክንያት የሰሜን ምስራቅና ማዕከላዊ ቦታዎችን ቁጥጥር አጥቷል። ይህንን መልሰን መቆጣጠር አለብን ነው የምለው። ምክንያቱም ህዝቡ መንግስት የሚያቀርበውን አገልግሎት ማግኘት አለበት። ስለዚህ የክልሉን ሰላምና ደህንነት ለማስጠበቅ ሁሉም የትግራይ ህዝብ ኃላፊነት አለበት። ጊዜያዊ አስተዳደሩ ብቻም አይደለም፣ ህዝቡ ራሱ ከነዛ ከአመፀኞችና የትግራይን ሰላም ከማይፈልጉ ቡድኖች ራሱን ነጥሎ የትግራይንና የአካባቢውን ሰላም መጠበቅ አለበት ማስከበርም አለበት ብያምናለሁ። አቶ ጌታቸው ረዳና የቢቢሲው ጋዜጠኛ ያደረጉት ቆይታ ነበረ። የባንክ ቅርንጫፍ ጥበቃ ሰራተኛ ሁለት ሰዎችን ገድሎ እራሱን አጠፋ። በአዲስ አበባ ልደታ ክፍለ ከተማ ካርል አደባባይ አካባቢ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ የጥበቃ ሰራተኛ ሁለት ባልደረቦቹን ገድሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ለቢቢሲ ተናገረ። ክስተቱ ያጋጠመው የፍቅር ጥያቄ ምላሽ አላገኘም በሚል ምክንያት መሆኑን ፖሊስ ገልጿል። የባንኩ የጥበቃ ሰራተኛ ለስራ ባልደረባው የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧን እና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባውን በመግደል ራሱን እንዳጠፋ ታውቋል። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለቢቢሲ እንደገለጹት ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛን ተክቶ በመግባትና ከምሽት የጥበቃ ሰራተኞች የጦር መሳሪያ በመቀበል ግድያውን ፈጽሟል። ግለሰቡ ሁለቱንም ባልደረቦቹን ከገደለ በኋላ በያዘው መሳሪያ የራሱንም ህይወት እንዳጠፋ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ለቢቢሲ ገልጸው በክስተቱ በአጠቃላይ የሶስት ሰዎች ህይወት ጠፍቷል ብለዋል። ሁለቱ ሟቾች የፍቅር ግንኙነት እንደነበራቸው የሚጠቁም ፎቶግራፎች መገኘታቸውን የጠቆሙት ኃላፊው ፖሊስ በምርመራው ስለ ግንኙነታቸው እንደሚያጣራ ገልጸዋል። ከዚሁ ክስተት ጋር በተያያዘ ፖሊስ እያካሄደ ያለውን የምርመራ ሂደት እንደሚቀጥል አስታውቀዋል። ቢቢሲ ስለ ግድያው ተጨማሪ መረጃ ለማግኘት የኢትዮጵያ ንግድ ባንክ ኃላፊዎችን ለማነጋገር ያደረገው ጥረት እንዳልተሳካለት ገልጿል። ልጄን እውነት አፋልጉኝ፣ የፍትህ አካላት ተከታትለው የልጄን ሐቋን ያወጡልኝ፣ ደሟን ያወጡልኝ። አባት አቶ አዱኛ ዋቆ። የወጣቷ ቀነኔ አዱኛ ስርዓተ ቀብር በአዲስ አበባ በመንበረ ጸባዎት ቅድስት ስላሴ ካቴድራል ተፈጽሟል። ህጋዋ ወጣት ቀነኒ ከፍቅረኛዋ ድምጻዊ ከአንዱ ዓለም ጎሳ ጋር ከሚኖሩበት መኖሪያ ቤት ለሊት 10 ሰዓት ግድም ከአምስተኛ ፎቅ ወለል ወድቃ ሕይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለበት ወቅት ሕይወቷ እንዳለፈ ገልጿል። በወቅቱ አብሯት የነበረውን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በማዋል ምርመራ እያከናወነ እንደሆነም አስረድቷል። በቅድስ ሥላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዱዓለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በመውጣት ስርዓተ ቀብሯ ላይ ተገኝቷል። የቀብር ስርዓት ከተፈጸመ በኋላ አባት አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክት የልጃቸውን ፍትህ በእጅጉ እንደሚሹ አሳውቀዋል። ሁላችሁንም የምጠይቃችሁ አርቲስቶቻችንም እናንተም የማስተላልፈው መልእክቶች የልጄን እውነት አፋልጉኝ እንደ ሀጫሉ ሞትም ተድበስብሶ እንዳይቀርብኝ፣ ብለዋል። እኔ ለማስተማር ነበር ከቅፌ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም፣ ሌላ የምለውም የለም ሲሉ ተደምጠዋል። አባታቱ አዱኛ ዋቁ እኔ ቀነኔን የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞም ስራ አክባሪ ናት እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው። እሷ ቢቸግርህ ተበድራ እንኳ የምትሰጥ እንጂ ከእሷ ይህ አይጠበቅም በማለት በልጃቸው ኅልፈት መሪር ሐዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጡልኝ ነው የምለው ብለዋል። የአሜሪካ ባለስልጣናት በዩክሬንና ሩሲያ መካከል ሊደረግ ስለሚችል የተኩስ አቁም ስምምነት ንግግር ለማድረግ ወደ ሞስኮ ማቅናታቸውን ፕሬዚዳንት ዶናልድ ትራምፕ ተናገሩ። የቡድኑ ወደ ሩሲያ የመጓዝ ዜና የተሰማው በሳውዲ አረቢያ በተደረገው የአሜሪካና ዩክሬን ባለስልጣናት ስብሰባ ላይ የኪየቭ ባለስልጣናት ለ30 ቀናት ተኩስ አቁም ለማድረግ መስማማታቸው ከተነገረ በኋላ ነው። ከዚህ ጉዞ አስቀድሞ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ በእውነቱ ኳሱ እጃቸው ወይም በሩሲያ ሜዳ ነው ብለው ነበረ። አሜሪካ ይህንን ጦርነት ለመቋጨት ብቸኛው መንገድ የሰላም ስምምነት እንደሆነ እንደምታምንም ተናግረዋል። የአሜሪካው ቡድን የተጓዘው የሩሲያውን ፕሬዝዳንት ቭላዲሚር ፑቲን ኩርኩስ የተባለውን ግዛት እየጎበኙ መሆኑን ክሪምሊን ባስታወቀበት ጊዜ ነው። ማክሰኞ ዕለት በጅዳ ከተደረገው ንግግር በኋላ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ስምምነቱ የተደረሰበትን አዎንታዊ እቅድ ሩሲያ እንድትቀበለው የማድረግ ኃላፊነት አሜሪካ ጋር እንደሆነ ተናግረዋል። ክሬምሊን በበኩሉ የተኩስ አቁም ስምምነቱን እየተመለከተው መሆኑን የገለጸ ሲሆን በትራምፕና በፑቲን መካከል በስልክ ንግግር ሊደረግ እንደሚችልም ጠቁመዋል። ፕሬዚዳንት ትራምፕ የአየርላንዱን ጠቅላይ ሚኒስትር ማይክል ማርቲንን በቤተ መንግስታቸው በተቀበሉበት ወቅት የተኩስ አቁሙን በተመለከተ በጎ መልእክት መቀበላቸውን ገልጸዋል። በጎ መልእክት ግን ምንም ነው ያሉት ትራምፕ ይህ በጣም ከባድ ሁኔታ ነው ሲሉ ተደምጠዋል። ፕሬዚዳንት ትራምፕ የትኛዎቹ የአሜሪካ ባለስልጣናት ወደ ሞስኮ እንደተጓዙ አልገለጸም። ይሁንና የነጩ ቤተ መንግስት ፕሬስ ሴክሬታሪያት ካሮላይን ሌቪት የብሔራዊ ደህንነት ሚኒስትሩ ማይክ ዋልትዝ የሩሲያ አቻቸውን ማነጋገራቸውን ለጋዜጠኞች ተናግረዋል። የጅዳውን ንግግር ተከትሎ የአሜሪካ የመካከለኛው ምስራቅ መልዕክተኛ የሆኑት ስቲቭ ዊትኮፍ ወደ ሞስኮው እንደሚጓዙ ለጉዳዩ ቅርበት ያላቸው ምንጮች በዚህ ሳምንት መጀመሪያ ለቢቢሲ ተናግረው ነበረ። ዋይት ሀውስ ረቡዕ ዕለት ይህንኑ አረጋግጠዋል። ፕሬስ ሴክሬታሪያት ካሮላይን ሌቪት ሩሲያዎቹ ይህንን እቅድ እንዲፈርሙ እናሳስባለን። በዚህ ጦርነት ወደ ሰላም መጠጋት የቻልነው በዚህ ልክ ነው ሲሉ ተናግረዋል። ክሬምሊን የተኩስ አቁም ስምምነቱን እየተመለከተ መሆኑን የገለጸ ሲሆን ቃል አቀባዩ ዲሚትሪ ፔስኮቭ በበኩላቸው ዝርዝር ጉዳዮች በቀጣዮቹ ቀናት በተለያዩ መንገዶች እንደሚገለጹ ጠቅሰዋል። ትራምፕ በቤተመንግስታቸው ባደረጉት ንግግር የተኩስ አቁም ስምምነቱ ለሩሲያ ትርጉም የሚሰጥ ጉዳይ መሆኑን አንስተዋል። ዝርዝር ጉዳዮችን ባይናገሩም የተኩስ አቁሙ ሩሲያ አሉታዊ ጎኖች እንዳለውም ጠቁመዋል። 1 ነጥብ 4 ቢሊዮን የህዝብ ቁጥር ያላት ህንድ 1 ቢሊዮን የሚሆነው ህዝቧ ከጥቶችንና አገልግሎቶችን ለመግዛት ገንዘብ እንደሌለው አንድ ሪፖርት አመለከተ። የመግዛት አቅም አለው የተባለው የአገሪቱ ሸማች የማህበረሰብ ክፍል ከሜክሲኮ የህዝብ ቁጥር በመስተካከል ከ130 እስከ 140 ሚሊዮን የሚሆነው ብቻ እንደሆነ ብሎም ቬንቸርስ የተባለ ገንዘብ ተቋም ሪፖርት ገልጿል። ሪፖርቱ ተጨማሪ 300 ሚሊዮን የሚሆን ህንድ የህንድ ዜጎች አዲስ ወይም ፍላጎት ያላቸው ሸማቾች ቢሆኑም የገንዘብ ቦርሳቸውን ለመክፈት ግን ያመነታሉ ብሏል። የሲያ ሶስተኛ ግዙፍ ምጣኔ ሀብት ባለቤት በሆነችው ህንድ ሸማቹ የማህበረሰብ ክፍል የማሽቁልቁሉን ያህል የሸማች ቁጥር እየሰፋ አለመሆኑም ጠቁመዋል። ይህም ማለት የህንድ ባለጸጋዎች ሀብታቸው እያደገ ቢሆንም ከበርቴው ህዝብ ግን በቁጥር እያደገ አይደለም ማለት ነው። የአገሪቱ ሸማች የማህበረሰብ ክፍል በልዩ ሁኔታ የተቀረጸ ሲሆን በተለይም ቅንጡ ምርቶችን የሚያመርቱ ኩባንያዎች ለሰፊው ገበያ ከማቅረብ ይልቅ ለጥቂት ሰዎች በልዩነት እንዲያቀርቡ አድርጓል። ይህም እጅግ ቅንጡ በሆኑ ቤቶችና ለጥቂቶች ብቻ ተብሎ በሚሰሩ ስልኮች ሽያጭ እየታየ ነው። በአብዛኛው ማህበረሰብ ኪስ በሚመጠን ገበያ ላይ የሚቀርቡ መኖሪያ ቤቶች ዋጋ ከአምስት ዓመት በፊት ከነበረበት 40 በመቶ ወደ 18 በመቶ አሽቆልቁለዋል። በሕንድ በንግድ ምልክታቸው የሚታወቁና ብራንድ የሚባሉ ምርቶች ገበያው ላይ ትልቅ ድርሻ እያገኙ ሲሆን ዓለም አቀፍ ድምፃውያን ለሙዚቃ ኮንሰርቶቻቸው ትኬቶችን በውድ እየሸጡ ነው። ከሪፖርቱ ጸሐፊዎች አንዱ የሆኑት ሳጂት ፓይ አዝማሚያውን እየተከታተሉ ያሉ ኩባንያዎች ትርፋማ እየሆኑ ነው ሲሉ ለቢቢሲ ተናግረዋል። ሰፊው ገበያ ላይ እያተኮሩ ወይም ምርቶችን በልዩነት የሚያቀርቡ ኩባንያዎች ከገበያው ድርሻቸውን እንዳወጡም ተናግረዋል። የሪፖርቱ ውጤት በህንድ ከኮቪድ ወረርሽኝ በኋላ ከበርቴዎች የበለጠ ሀብታም ሲሆኑ፣ ደዋሽ ደግሞ የመግዛት አቅማቸው መዳከሙን ጋሚ የመሰከረ ነው ብለዋል። ከወረርሽኙ በፊት ይህ የተለያየ ሲሆን የህንድ የሀብት ክፍፍል ልዩነት የሰፋ ስለመሆኑ ይናገራል። አስር በመቶ የሚሆኑ ህንዳውያን 57.7 በመቶውን የአገሪቱን ብሔራዊ ሀብት ይዘዋል። ይህ አሀዝ እንደ አውሮፓውያን አቆጣጠር በ1990 34 በመቶ ነበረ። ከ50 በመቶ በታች የሆነው የህንድ ህዝብ ከአገሪቱ ሀብት ድርሻውን ከ22.22 በመቶ ወደ 15 በመቶ አሽቆልቁሏል ይላል አዲሱ ሪፖርት። ይህን ማሽቆልቁሉን ከማሳየት ባለፈ ችግሩ ስር እየሰደደ መሆኑን ጠቁሟል። የመግዛት አቅም ዝቅ ማለቱ ብቻ ሳይሆን ቁጠባ ሲያሽቆልቁል በአብዛኛው ህዝብ ላይ እዳ ማሻቀቡም አይቀሬ ነው ይላል ሪፖርቱ። ቢቢሲ፣ ማህሪክ፣ ሲኤንኤን፣ ዶቼቬሌ፣ ሮይተርስ የዛሬ ወሬዎቻችን ምንጮቻችን ናቸው።